ሰላም ሰላም የተወደዳችሁ እና የተከበራችሁ የአርሰናል ኢንፎ ፕላስ ተካቻችን በዛሬ ስፖርታዊ ዜናችን ላይ ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ የቤንጃሚን ሲስኮና የቪክቶር ዮከሬስን ጉዳይ እንመለከታለን። ማርቲን ዙቤሜንዲ ዝውውር ጉዳይ በተመለከተም በዛሬ ስፖርታዊ ዜናችን ላይ ከምንመለከታቸው ጉዳዮች ውስጥ ይገኛሉ የቶማስ ፓርቲ ኮንትራትን በተመለከተም ዛሬ አዳዲስ መረጃ ወጥቷል። እሱንም እንመለከታለን። ከእናንተ የሚጠበቅባችሁ ግን ቪዲዮ ላይክ እያደረጋችሁ በአክብሮት እንድጀምሩ እየጠየኩ ወደ መረጃዎች የሳልፍ። አርሳያል የዙቤንዴን የሕክምና ምርመራና የቪዛ ጉዳዮች ለመጨረሽ በማስተካከል ላይ መሆናቸውን ቢቢሲ ኒውስ ዘግቡታል። በቀጣዩ እንግዲህ የማርቲ ዙቤንዴ አርሳያል ተጫዋች እንደሚሆን ይረጋግጣል በዚህ ሳምንት በተለይ የስፔን ሚዲያዎች ያራገቡት የነበረው መረጃ ነበር። በተለይ የአርሰናል ደጋፊዎችን ትንሽ የሚያሳሰበ ነገር ነበር። ማርቲን ዙቤንዲን ለማስፈረም ጥቂት የተባለ እርምጃዎችን፣ እንቅስቃሴዎችን የስፔኑ ሀያል ክለብ ሪያል ማድሪድ እያደረገ እንደነበረ ሲያስነብቡ ነበር። ነገር ግን ማርቲን ዙቤንዲ ወደ አርሰናል ሂርዊጎ ከተባለበት ሰዓት አንስቶ አሁን ላይ ሙሉ ለሙሉ የአርሰናል ተጫዋች መሆኑ ተረጋግጧል። በቀጣዮች የህክምና ምርመራውን ያደርግና በአርሰናል ቤት የአርሰናል ተጫዋች መሆኑን ይረጋግጣል። አርሴሎችም ይሆናል በጥቂት ሰዓታቶች ውስጥ የተጫዋቹ ዝውውር ይፋ ያደርጋሉ ተብሎ ይጠበቃል፣ ሲል ፋብሪዞ እርማኖ ዘግቧል። በዚህ ሳምንት ከተጫዋቹ ዝውውር ጉዳይ ጋር በተገናኘ ካርሴል በተለይ በጣም ከተለያዩ ተጫዋቾች ጋር ስሙ እየተያዘ ይገኛል። ይህን ዝውውር ከማንሳት በፊት ግን ከኮንትራት ጉዳይ ጋር በተገናኘ አብዴት የሆነ መረጃ ስለወጣ የኮንትራት ጉዳይ ላገራችሁ ቶማስ ፓርቲ በአርሴያ ቤት እንደሚቆይ ተረጋግጧል። አርሴሎችም ለተጫዋቹ የሁለት ዓመት ኮንትራት መስጠታቸውን እየተዘገበ ይገኛል ቀደም ሲል የአርሴናል አሰልጣኝ ማይክል አርቴታ በክለቡ እንደሚቆይ የተናገረ መሆኑን ተያይዞ ቶማስ ፓርቲ በአርሴናል ቤት እንደሚቆይ የተረጋገጠ ጉዳይ ሆኗል። አርሴናሎችም ለተጫዋቹ ሁለት ዓመት ኮንትራት ያቀረቡለት ሲሆን በቀጣዩ እንደሚፈራረቡ እና የኮንትራቱ ጉዳይ ይፋ የሚደረግበት ቀን በጥቂት ሳምንታቶች ውስጥ ይታወቃልም ሲል ታማኙ ዘ ኢንዲፔንደንት አስነብቧል። ቃች ኦፍ ሳይድ ላይ ታዲያ አንድ ከተጫዋች ዝውውር ጉዳይ ጋር ያገኘሁትን መረጃ ላጋራችሁ። በተለይ ሎረንስ ሳኔ እና አርሴያል በጥር የዝውውር መስኮት ስማቸው በሰፊ ሲነሳ ነበረ። አሁን ላይም በድጋሚ ሎረንስ ሳኔ እና አርሴያልን የሚያገናኝ መረጃዎች ሲዘገቡ ማለት ነው። ሎረንስ ሳኔ በክረምት የዝውውር መስኮት ባየር ሙኒክን በነፃ እንደሚለቅም ይጠበቃል። አርሴያል ተጫዋቹን ለማስፈረም ከሚፈልጉ ክለቦች ውስጥ ስማቸው ይጠቀሳል። ከዛም የዘለለ አንድ መረጃ ወጥቶ ነበረ። ሎረንስ ሳኔ ወደ አርሴያል መምጣት እንደሚፈልግ ቲምኒውስ እንድትውቅ ያወጣው መረጃ ይነግራል። ነገር ግን በቀጣይ በሚደረጉት ንግግሮች ውስጥ የዚህ ተጫዋች ፍሬን የምንመለከትበት ጉዳይ ይሆናል። ነገር ክንፍ መስመር ላይ አሁን ላይ ትክክለኛ ፍላጎታቸውን አርሲያሎች ገልጿል። ኒኮ ዊሊያምስን ለማስፈረም ደግሞ ጥሩ የተባለ እርምጃዎችን እንዳደረጉ ደግሞ በዛሬ ዕለት የወጣው መረጃ ይጠቁመናል። የመጀመሪያ በክንፍ መስመር ላይ አርሲያሎች የመጀመሪያ ተመራጭ ተጫዋች ስለዚህ በክረምት የዝውውር መስኮት ኒኮ ዊሊያምስ ዝውውር ላይ እንደሚንቀሳቀሱ ምንም እንኳ ቢጠበቅም የሎረንስ ሳኔ ካርሲያል ስሙ ጋር መያያዙን የሚያመላክት መረጃዎችን ተዘግቧል። የአትላንታውን የክንፍ መስመር አጥቂ የሆነውን ሉክማንን የተመለከተ መረጃ ላገራችሁ። ሉክማንን ለማስፈርድ ማርሲያሎች ፍላጎት መኖራቸውን የሚያመላክቱ መረጃዎች ደግሞ ከጣሊያን ሲወጡ ነበር። አርሲያል በጣም ከብዙ ሰዎች ጋር ስሙ እየተነሳ ይገኛል። ሉክ ማንን ለማስፈረም አሁን አርሲያሎች ትክክለኛ ፍላጎት እንዳላቸው ደግሞ በክፍት መስመር ላይ ከያዟቸው አማራጭ ተጫዋቾች ውስጥ ይካተታሉ። አሁንም ቢሆን በሁለተኛ አማራጭ ውስጥ የሚከታተሏቸው ተጫዋች እንደሆነ ተነግሯል። አሁን ላይ አርሲያል ያህል የመጀመሪያ ተመራጭ አድርጎ የሚንቀሳቀስበት ተጫዋች ኒኮ ዊሊያምስ እንደሆነ ተዘግቧል። በክንፍ መስመር ላይ አርሴናል አሁንም ሌላ አማራጭ አላቸው። እሱም ራፋኤል ሊሆነው ከኤሲ ሚላን አርሴናል ተጫዋቾችን ለማስፈረም ይፈልጋሉ ሲል አንድ ሚዲያ አስነብቦ ነበረ። ነገር ግን እነዚህ ተጫዋቾች አሁን ቀደም ቀደም ሲል የጠቀስኩላችሁ ሊዮነል ሳኔንም አካቶ የአትላንታው አጥቂ ነው፣ የክንፍ መስመር አጥቂው ሉክማንንም ጨምሮ አርሴናሎች የኒኮ ዊሊያምስ ዝውውር አማይሳካላቸው ከሆነ እሚመለከቷቸው ዝውውር መሆን መረዳት አንቻለ በፊት ለበት መስመር አጥቂ ላይ አፕዴት የሆነ መረጃ አለ ብያችሁ ነበረ። ቤንጃሚን የቤንጃሚን ሲስኮና ቪክተር ዮከረስን የተመለከተ መረጃ አጋራችኋለሁ ብዬ ነበር። ቤንጃሚን ሲስኮን የተመለከተ በትላንት አንድ መረጃ ወጥቷል። በቅድመ ውድድር ጨዋታ አርቢ ሌቪዚንጎች ጨዋታ ከማድረጋቸው ጋር በተያያዘ ተጫዋቹ ከቅድመ ውድድር ጨዋታ ውጭ ሆኗል። ይሄ የሆነበት ምክንያት ግን በጉልበቱ ላይ ካጋጠመው ጉዳት ጋር በተገናኘው የትኛውም ክለብ ተጫዋቹን ለማስፈረም የሚፈልግ ከሆነ 93 ሚሊየን ፓውንድ ወይም ማቅረብ እንዳለባቸው አርቢ ሌቪዚንጎች አርቢ ሊቪዚንኮች አሳውቋል። አርሲያል እስከ ዘጠና 93 ሚሊዮን ፓውንድ ያወጣል የሚለው ነገር አሁን ላይ በጣም አጠያቂ ያደርጓል። በተለይ ደግሞ ከ60 እስከ 70 ሚሊዮን ፓውንድ ድረስ የሚያገኙበትን ቪክተር ዮከረሽ ገበያው ላይ ይገኛል። ስለዚህ እንደ አማራጭነት አሁን ከገንዘቡ ከተመለከት ነው ቬክተር ዮከረሽ ለአርሲያል ተመራጭ ተጫዋች ያደርጓል። ቬክተር ዮከረሽ የተመለከተው ጉዳይም ወጥቷል። ስፖርቲ እንግሊዝ መኖች የተጫዋቹን ገንዘብ ይፋ አድርጓል። ከ60 እስከ 70 ሚሊዮን ፓውንድ የትኛውም ክለብ ማቅረብ የሚችል ከሆነ ተጫዋቹን ማስፈረም ይችላሉም ሲል አስነብበዋል። ስለዚህ አርሰናል አሁን አማራጮችን እየተመለከተ ይገኛል። በተለይ ከቤንጃሚን ሲስኮ እና ከቪክተር ዮከረስ ጉዳይ ጋር በተገናኘ አሁን ቢሆን የጠራ ነገር የለም። ነገር ግን ከገንዘብ አንጻር ስናየው አርሰናል ከ93 ሚሊየን ፓውንድ ያወጣል ተብሎ አይጠበቅም። 93 ሚሊየን ፓውንድ የትኛውም ክለብ ማስፈረም ተጫዋቹን ለማስፈረም የሚመጣ ከሆነ 93 ሚሊዮን ፓውንድ መክፈል እንዳለበት ዛሬ ላይ ከዚህ ተጫዋቹ ዝውውር ጉዳይ ጋር በተገናኘ፣ ከቤንጃሚን ሲስኮ ጉዳይ ጋር በተገናኘ የወጣው መረጃ ይጠቁመናል። ስለዚህ አርሲያል በቀጣይ የሚያደርጋቸው የዝውውር እንቅስቃሴ በገንዘቡም ላይ ይመሰረታል ተብሎ ይጠበቃል። ቪክተሩ ክረሽ በገበያው ላይ ካሉ አጥቂዎች አንጻር በብቃትም ቢሆን በገንዘብም ቢሆን የተሻለ ነው። ከስልሳ እስከ ሰባ ሚሊዮን ፓውንድ አርሲያል መውጣት የሚችል ከሆነ ተጫዋቹን ያስፈርማል። ምክንያቱም አርሲያል አሁንም ቢሆን የክንፉ መስመር አልተፈታም። ስለዚህ ከስልሳ እስከ ሰባ ሚሊዮን ፓውንድ ቪክተር ክረሽን በቅናሽ ዋጋ የሚያገኙ ከሆነ በክንፍ መስመር ላይ ደግሞ የኒኮ ዊሊያምስ ዝውውር ለመጨረስ ያግዛቸዋል ተብሎ ይጠበቃል ከአርሲያል በክረምት የዝውውር መስኮት ከተጫዋቾች የሚያገኘው ሽያጭንም ጨምሮ ጥሩ የተባለ እንቅስቃሴ ዝውውር በክረምት ገበያ ያደርጋል ተብሎ ይጠበቃል። ከአርሲያል ቤት የሚለቀውን ተጫዋች ላንሳ፣ አሌክሳንደር ዝንቸኮ መዳረሻው ቦርሲያ ዶርትመንት እንደሆነ እየተዘገበ ይገኛል። ተጫዋቹ በክረምት የዝውውር መስኮት መልቀቁ የማይቀር ጉዳይ ነው። ቦርሲያ ዶርትመንትም ለተጫዋቹ ትክክለኛ ፍላጎት መኖራቸውን እያሳዩ ይገኛሉ። አርሲያሎች በክረምት የዝውውር መስኮት ከሚሸጧቸው ተጫዋቾች ውስጥ አሌክሳንደር ዝንቼንኮ ይገኝበታል። እዚህ ቦታ ላይ አሁን አርሲያል ተከላካይ ማስ የሚያስፈሩበት እድል እንዳለ እየተዘገበ ይገኛል። ምክንያቱም ቴሪን እና ኦሌክሳንደር ዚንቸኮ መልቀቃቸውን ተከትሎ በዚህ ቦታ ላይ ተጠባባቂ ተጫዋች ለማስፈረም አርሰናሎች የስኳስ ደብዛቸውን ለማስፋት ይመለከታሉ ተብሎ ሲዘገብ ነበር። ከአርሰናል ተጫዋች ዝውውር ጉዳይ ጋር ተገኘ ከጉዳት ዜና ጋር ብተገናኘ ሁለት መረጃዎችን ላጋራችሁ። ጁሪያን ቲምበር እንደሚታወቀው የቁርጭምጭሚት ቀዶ ጥገና አድርጎ ነበረ። አሁን ላይ አርሰናል ፕሪዚስን ላይ ለሚያደርገው ጨዋታ እንደሚመለስም እየተዘገበ ይገኛል። ጋብሪኤል መጋለሽ ከረጅም ጊዜ ጉዳት ወዲያ ወደ ሜዳ መመለሱን የሚያመለክት መረጃዎች እየወጡ ይገኛሉ። በቅድመ ዝውውር ጨዋታ ላይ ተጫዋቹ የሚገኝበት የስፖርት እድል መኖሩንም ተጠቁሟል። የዛሬ ስፖርታዊ ዜናችን መረጃ ይሄን ይመስላል። በሌላ ቪዲዮ እስክንገናኝ ዘንድሮ ጊዜ ያላችሁ ይመስለኛል።